በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ እስትንፋሰ ክርስቶስ በዕለተ ማክሰኞ የሚነበብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ማክሰኞ ቀን የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ከህዝበ ክርስቲያን ና ሀገራችን ከኢትዮጵያ ከደብራችን ከምናክ ከመካነ ቅዱሳን ጋር ለዘላለም ጸንቶ ይኑር። አሜን። የአባታችን የአቡነ እስትንፋሰ ክርስቶስን ገድሉን ጣም ተሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናቱ ተደሰቱ። ከእሱ ጉዳይ ስላለኝ ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምሩ ቤት ወስደው ስላመጣጡ ለመምሩ ነገሩት። መምሩ አስገቡት አለ። ጻድቁ አባታችን አቡነ እስትንፋስ ክርስቶስንም ወደ ቤት አስገቡት። ከአበምኔቱ ፊት በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምሩ በመንፈስ ቅዱስ አውቁ አመ መጣት እጅግ መልካም ነው። ልጅ ሆይ መነኩሴ ትሆን ዘንድ መጣነ አለው። ጻድቁ አባታችን አቡነ እስትንፋሰ ክርስቶስም አሁን አባቴ፣ ሀሳብ ይኑለሁ አውቃለህ። አለምን አየዋት፣ አንድ እንኳን ጥቅም ያገኘባትን ያገኘባትን አላገኘውም። በውስጧም የሚኖሩ ነገስታት፣ መኳን፣ ባለጸጎች፣ ሀብት የሌላቸው ደዎች አለን አለን ሲሉ ፈጥነው በሞት ይጠፋሉ። የአጣን እድል ፈንታቸው ጽዋተ ርታቸው እሳቱ የማይጠፋ ትሉ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴን ከገሃነመ እሳት አድና ዘንድ ከዚህ ዓለም ባህረ ኃጢአት በጸሎት መግዘፊያ ታሻገረኝ ዘውንድ ወደ ዋነተኞች አለቀው ወደ አንተ መጣው እንደ በግ ራሱን ወደ ሰዋ ሊቀ ካህናት ኢየሱስ ክርስቶስ ወዳለበት መሰላል ጸሎት ታድርሰኝ ዘንድ እነሆ ካለም ሸሽቼ መጣለሁ። የኢየሱስ መዋልጅ የሚሆን አበምኒቱም ሰምቶ በእውነት እግዚአብሔር አንተ መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቀ መስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌሉም ቀንበር ትጠመዘን። በ15 አህጉረት ሹም ዘንድ ከዚህ ዓለም ለይቶ ለበምናን ያወጣ ጌታችን ይወዳል፣ እንደ በጎ አገልጋይ ያከብራል። ከእንግዲህ ልጅ ከእንግዲህ ልጅ እስትንፋሰ ክርስቶስ ሆይ መከራን ታገሱ ልብንም መከራን ታገስ ልብንም አጽና፣ የእግዚአብሔር መግቢያ ጠብቅ። የቸርነቱና ይቅርታን ብዛት አድርጎልን ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስለ አንተ እግዚአብሔር እንዲያመሰግኑ አለው። በመነኮሳትም መጽሐፍ መጽሐፍ እንደተጻፈ ሶስት ዓመት ፈተነው እስትንፋሰ ክርስቶስን በገዳም ለመነኮሳት እንጨትን በመልቀም ውኃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ የአባቶች የመነኮሳት ቁጥር ከአርድት ጋር ከአርደት ጋር ነበር። ሶስት አመት በገዳሙ ላሉት መነኮሳት በመላላ ከቆየ በኋላ ቸርነቱና መልካም ስራውን ትሕትናውንም ባህሪ ንቁ እንደሚባል የጠራ ንጽና ንቅ ትግስቱን ትሩፋቱን ጽድቁም ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎቱንም እንደሚያዘወትር ለዘላለም ኃጢአት፣ ትቢት ትዝርት፣ ክፋት፣ ስስት፣ ቅናት፣ ሽንገላ፣ አሜት፣ ቁጣ እንደሌለበት አይተው ተረዱ። በፍቅርና በይዋነት ጸሎትን ለመጸለይ ይጨነቅ ይጨነቃል እንጂ አይሰንፍም። የእጅ ስራ በሚሰራበት ጊዜ በአፉ እየጸለየ በእጁ ይሰራ ነበር። ከሶስት አመት በኋላ ማህበሩ ወዳ በምኔቱ ገብተው ሲልጅ በመልካም ስራ ፍጹም ነው ክፋት የለበትም መልካም ስራን ሁሉ ፈጽሟል ብለው ለአባ ሚኖቱ ነገሩት ከሶስት አመት በኋላም የአባ አንጦስንና የአባ መቃርስን የአባ ጳውሊንና የአባ አርሳኒዎስን የአባ ዮስታቴዎስና የአባ አብሳዲን የአባ ነቢዩ ድድንና የአባ አቢብን የአባ መቃቢስና የላሪዮንን የአባ ኪሮስንና የአባ ኪሮስ እና ሰባት አመት በአፉ ድንጋይ ጎርሶ የኖረ የአባ ጋቶንን የቅዱሳንን ገድል ሁሉ በመከተል ስርዓታቸውንም በመከተል አሳየ። ለሁሉ አራያ ሆነ። አበምኔቱም የእነዚህ ሁሉ በረከት በአንድ ላይ ይደር ብሎ ከባረከው በኋላ የምንኩስና ልብስ አለበሰው። አስኬማንም የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ህንጻ ደብረ ድባ ከሚባል ቦታ ተቀበለ። ተቀበል አለው። ከዚህም በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾሞ መምሩና ገዳሙን ቤተ ክርስቲያኑንም አስደሰተ። ቤተ ክርስቲያንንም በመላላክ በመልካም ጸባይ ሆኖ በማመስገን በማመስገን ተደሰተችበት። የምንኩስና ልብስ ለብሰው ጥቂት ወራት ከቆየ በኋላ የማብሩ መነኮሳት ተሰናበታቸው። እነርሱ መርቀው ሸኙት። ወደ ጳጳሱ ሄዶ ካንተ ባረክ መጥተው አለ። ጳጳሱ እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስ እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ስልጣን ሰጠው። ጳጳሱም የቃኑን አነጋገር ያንደበቱም ጣም ባየ ጊዜ አደነቀ። በእሱ ዘንድ ስውር ምስጢርን አይቷልና። ከጥቂት ቀን በኋላ ቁምስናንና ኤጲስቆጶስነትን ሶስቱንም ስልጣን ሰጠው። ከዚህም በኋላ አባታችን እስትንፋስ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገራ ተመስቀል ይጣለ ነፍሱን ያገኛተ ሰለኔ ሰውነቱን በገራ ተመስቀል ይጣል ያለውን አስቦ በጹምና በጸሎት በትምህርትም በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰውን ሰው አለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅማል ያለውን አስቦ ለአጣን ፍዳ ለዛርቃን ተላ ደስታ እንዳላቸው አሰበ። ይህንንም አስቦ ከጳጳሱን ቤት ተባርኮ ከሻዋ አካባቢ ከምትገኝ ደብረ ደብር ድንቅ ታምራት እያደረገ እንደ ጌታችንና እንደ አስራ ሁለት ተዋርያት አጋንተን ያወጣ ድዋን ይፈውስ ለምጽን ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራት በማድረግ ከሐዋርያት አያንስም ነበር። በድውያን ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትትናውን፣ ንጽናውን፣ ቅድስናውን፣ ክብሩን ክብሩን የቀና ሃይማኖቱን መፈወሱን ሃይማኖቱን መፈወሱን የአባታችን እምነት እስትንፋሰ ክርስቶስን ዝና በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት ኤጲስቆጶሳት፣ ከሸዋ ሀገርና ከአማራ ሳይን ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ ይመጡ። እሱም ነዳያንን መስኪናንን ፈላሲያንን ወዶ ይቀበላቸዋል፣ እንጀራና ዋንም ይሰጣቸዋል። የመላእክትን ንጽሕና የወዱ ዘንድ አስሩ ቃላተ ኦሪትና ስድስቱ ቃላተ ወንጌል ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በ ከተገዘሉ በተጋሉ የአባቶቻችንን ሃይማኖት በማስተማር አጣንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችንም ሰዎች የዲድስቅልያንና የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንም በቅነት ለሕዝበ ክርስቲያኑ ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀን በአንዲት ቀን የፈወሳቸው ሕሙማን አይነውሮች አይነ ውሮች አንካሶች፣ በክፉ ደዌ የያዙት ቁጥራቸው ቁጥራቸው በፈወሳቸውም ጊዜ እነሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎቹንም ያመነኮሳቸዋል። ያመነኮሳቸዋል የአብያተ ክርስቲያናት አስተዳዳሪውን ዘንድ አበምኔት የሚሾማቸው አሉ። አባታችን አቡነ እስትንፋሰ ክርስቶስን ባንደበቱ የስብከትን ጽናጽልና የምስጋናን ክብር ያሰማል። ያለ እረፍትም ያለ እረፍትም መቶ አምሳ መዝሙር ዳዊትን አስራ አምስቱ ማለ ነቢያትንና አምስቱ ማለ ሰለሞን ማለ ሰለሞንን የሰባቱ ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ሰባት ጊዜ በማለትም ሰባት ጊዜ በሌሊትም ያደርሳል። ሌሊቱንም ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየእለቱ ሰባት ጊዜ አመሰግናለሁ፣ ለዓይኖችም ለቅንድቦችም ሽልብታን፣ ለሽፋሽፍቶችም እረፍትን አልሰጥም እንዳለ እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም እንደሚንከራከርም እንደሚገለባበጥ መንኮራኩርም ይሰግድ ነበር። አይኑን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በመቤታችን ስዕል ፊት ያፈስ ያፈስ ነበር። ቅዱሳ ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። አስራ ሶስቱንም ሕማማተ መስቀል በማሰብ በእጁ ደንጊያውንም ይዞ አስራ ሶስት ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጩኸቴም በፊትህ ይድረስ፣ ገጸ ምረትንም ከኔ ወደ ሌላ ትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮ ነበር። እግዚአብሔር ይነሳ፣ ጠላቶችም ከፊት ይበተኑ፣ በንፋስ ፊት ጢስ እንተኑ፣ በእሳት ፊት ሰም አድሮ ማር ቀልጦ እንደሚጠፋ እንደዚሁም ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽሞ ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትን አሰክብቶች እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም ወዙ እንደ ዋ ነጠብጣብ እስኪ ፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘልቅም። መልካም ምግባሩም በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዙ ብዛት ቅዱሳን እስኪያደንቁት ድረስ እስኪያደንቁት ድረስ ተተክለው ይታያሉ። ሰላም ለአቡነ እስትንፋሰ ክርስቶስ ጽድቁ እና ክብሩ ብዙ ታምራት ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትትና ያነጻቸው ያነጻቸው የእስትንፋሰ ክርስቶስ ንጻ ስጋና ንጻ ነፍስ ናቸው። ጸሎቱ ወደ ላይ ወጥቶ እስከ እስከ ሰባተኛ ሰማይ እስከ መንበረ ጸባኦት ይደርስና ይደርስና ዳግመኛም በመሰላት ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት ባውድማ በብዛት እንዲመረት እንዲመረት ይመረታል። የሰማ መላእክት ጸሎቱን ጸሎቱን በምድር የሚተውት አይደለም። የእሱም ጸሎት ለማሰረት ክንፍን ከክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨናነቃሉ እንጂ በብዛት ወደ ላይ የሚወጡ የሚወጡ አሉ። አባታችን አቡነ እስትንፋስ ክርስቶስ ወዳለበት የጠራ መልካም የሆነ ትርፋቱን ብዛት አይተው እንደ መንጭዋ ጀርባ የሚመረጽ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙ ዘንድ ይወዳሉ። እነሱም በዚያ መሰላል የጽድቁና የትሩፋቱን ፍሬ ይዘው ይወጣሉ። የእሱ መዓዛና የእሱ መልክ የሰው ልብ ይመስጣል። በዚህ ዓለም እሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰውሉ እንደርሱ የጽድቅን ስራ ትሩፋት የሚሰራ እና የማዛው ሽታና ማዛ ጸሎቱ ወደ ላይ ወጥቶ ጽራህ ሪያ ምን ሞላ ነበር። የጸሎቱን ፍሬ ሰላሳ ቅንጣት የሚሆን አለ፣ ስልሳ ቅንጣትም የሚሆን አለ፣ መቶ ቅንጣት የሚሆን አለ። አባታችን አቡነ እስትንፋሰ ክርስቶስም የሰማይና የምድር ሚስጥር በግልጽ ያያል። በገነትም የወርቅ መሰላና አምድ ብርሃን ይተከላል። በክንፉም አየራትን ፈለከ ፈለከ ፈለካትንም ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችን ከእርሱ አይርቅም፣ የፈለገውንም ሁሉ ዘውትር ፈጥኖ ያገኛል። ለባምላክ ቅዱስ ታየት እግዚአብሔርን ሁልጊዜ አይዋለም፣ ምስጋኑም ዘውትር በአንደ ቤቴ ነው። ሰውነቴም ዘውትር በእግዚአብሔር ከፍ ከፍ ትላለች እንዳለ ለጸሎቱ እጁን ዘርግቶ በቆመ ጊዜ የእጆቹ አስሩ ጣቶችና የእግሮቹ አስሩ ጣቶች ፈጽሞ እንደ መብራት እንደ ጸያ ይበራሉ አቡነ ዘስማያት ብሎ ጸሎትን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያህል እግዚአብሔርን ባየ ጊዜ የፈለገውን ይለምናል የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል አባታችን አቡነ እስትንፋሰ ክርስቶስም የሚፈልገውን ፍላጎት ለአጣን ምረትን ከመለመን በስተቀር ሌላ ምንድን ነው ብጹ አባታችን የአለምንም ጨለማነትና የጎዳናን ጉጣጉጥ ለእንተናውንም ለጤሚዮን የአለምን ኑሮች የሚታወቅ ጥበብ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋስ ክርስቶስ አርባ መዓልትና አርባ ሌሊት ጾሞ ጾሞ አርባ ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አስሩ ቃላተ ኦሪትና ስድስቱ ቃላተ ወንጌል በውስጣቸው የተጻፉትን ሁለቱን ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋስ ክርስቶስ ስድስቱን ቃላትና አስሩ ቃላትን ሁለቱንም ጽላት ሰጠው። አስሩ ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከኔ በስተቀር ሌላ አምላክ አታመልክ። የፈጣሪ እግዚአብሔርን ስም ስም ጠርተ ባሰተ አትማል። እግዚአብሔር ባሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውም እና የፈጣሪ እግዚአብሔርን የእግዚአብሔርን ሰንበት አክብር፣ ዘመን እንዲበዛለን። እናትና አባትን አክብር፣ አትግደል፣ አትሰስን፣ አትስረቅ፣ አትመኝ፣ ወንድምን እንደ ራስ ውደድ የሚለውን ይህንን ቃል ለስትንፋሰ ክርስቶስ በሚነግርበት ሰዓት ጊዜ መነኮሳት የሚያስፈራ ድምፅና የነጋሪ ድምፅ ይሰሙ ነበር። ታላቅ ብርሃንም ያዩ ነበር። ተራራው ይጤስ ነበር። ህዝቡና መነኮሳቱን ፈርተው ከሩቆ ነው ይመለከቱ ነበር ጌታችን ኢየሱስ ክርስቶስም ስድስቱ ቃላት ወንጌልና ቀድሞ ለአንድ ወጣት እንደነገረው ዳኛም እንደዚሁ ለአባታችን አቡነ እስትንፋሰ ክርስቶስ አትግደር ወደ ሌላ ሰው ሚስት አትሂድ አትስረቅ በሐሰት ምስክር አትሆን እናትና አባትን ማክብር ወንድምንም እንደ ራስ ውደድ ብሎ ሰጠው አሜን አሜን አሜን ይደረግልን የጻድቁ የአባታችን አቡነ እስትንፋሰ ክርስቶስ ረድኤት በረከታቸው ይደርብን ምልጃ ጸሎታቸው ከእኛ ከኃጥኣን ልጆቻቸው አይለይም በዚህ በገላቸው ጸሎተኛ በተሳሳት ነው ባጓደል ነው ቃላቱን በሸራረፍ ነው ሁሉ ጻድቁ አባታችን አቡነ እስትንፋስ ክርስቶስ ክርስቶስ አማልቶ ተስተካክለው ተስተካክሎ ባርኮ ቅዱስ የቅብል ባርኮ ቅዱስ ተቀብለው ያጣታችን መደምሰሻ የመንግስት እስሚያ ሞርሻ ዳብለስ ድን መሻ ያድርጉልን። አምላከ ጻድቁ አቡነ እስትንፋስ ክርስቶስ ስለ ጻድቁ ስለ አቡነ እስትንፋስ ክርስቶስ ብለ ማረን ይቅርበለን አምላከ ጻድቁ አቡነ እስትንፋሰ ክርስቶስ ስለ ጻድቁ ስለ አቡነ እስትንፋሰ ክርስቶስ ብለ ይቅር በለን። እኛ ጣያተን እኛ ልጆችን ስለ ጻድቁ ስለ አቡነ እስትንፋሰ ክርስቶስ ብለ ማረን ይቅር በለን። ከታሰንበት ከኃጢአት ስራ ከዲያብሎስ ስርዓት ሁሉ የተፈታነ ሲያወጣና አድርገን አገራችን ሰላም አድርግልን። አጽራረ ቤተክርስቲያንን አስታክስልን።